ይሄ እራሱ አሁን እላያችን ላይ እራሱ ይሄ ኮንፐርሳቶ ነው። ይሄ ኮንፐርሳቶ ነው። አሁን ግራ ግብት ትብሎኛል። እንግዲህ እናንተ የምታደርጉኝን ናአርገ እዚህ ነው የምትኖሪው የነበረው? አዎ፣ እዚህ ነው የምኖረው። እዚህ ስትኖሪ አሁን እንደሰማሁት ማለት ነው ቤቱ ሲፈርስብሽ፣ እዚህ ፊት ለፊት የነበረ ያልተሰጠሽ የቀበሌ ቤት ሲጨንቅሽ እዛ ገባሽ። ሰብሬ ገባው። አሁን ደግሞ ያው ከዛ የግድ ህጋዊ ስላልሆነ መውጣት አለብሽ ተብሏል። እዚህ ነው የግድ መትኖሪ። እዚህ እንዳትኖሪ ደግሞ ይሄም እንደዛ ከገባው ገራ አመት ሊሆነ ነው። እሱንም ይሄ እዚህ እየኖርኩ ነበረ፣ ግን እላፊ የሆነብኝ ዝናቡ ምኑ ምኑ ላያችን ላይ ሲወርድ እኔስ ችግር የለም ችለዋለሁ፣ ግን ህፃን ልጅ አይታታ። የስድስት አመት ልጅ ነው ያለችኝ። በዛ ላይ እኔ በሽተኛ ነኝ፣ እንደዚህም ሆኖቻይ ፖዘቲቭ ነኝ፣ ግን እግዚአብሔር ይመስገን እሱም አለብኝ ብዬ እንትን አላልኩ። አዎ ግን ልካ እንደምታው ነው ዝናቡ አየህ ሲፈርስብሽ ላይ ላይ ነው ላይ ላይ። ጆሮዋ ላይ ራሱ ትል ምናምን ገብቶ ይው እናዳነች ምናምን ይጠይቁ። ቀበሌ ነው እነሱ እንትን የሚሉት እነሱ ናቸው ያተረፉልኝ። ልጄን ራሱ አዳንሽ ማለት እዚህ አካባቢ ፎቅ ላይ ነው የምትኖረው። ቀበሌ ነው የምትሰራው። ጎረቤት ኮሚቴ ናት። አዎ። አልጋው እንደዚህ ነበር የነበረው እና ባላሰብንበት ሰዓት ነው እንደዚህ በላያችን ላይ የፈረሰው እና እግዚአብሔር ይመስገን እነሱ አተረፉኝ። ይኸው አሁን ሳይፈቅዱልኝ እዛኛው ጋር ገባው። አሁን እኛው ያኛው ደግሞ የሚፈለግ ቤት ነው፣ ለሰው የተሰጠ ነው በአስቸኳይ መውጣት አለብሽ አሉ። ይህንን እንኳን አዲሱ ላይ ስላቸው አቅም አቅም የለንም ቀበሌው አቅም የለውም፣ ምንም ነገር አቅም የለኝም እኔ። ያው እንደምታየት ነው፣ ሁለት ክፍል ነው። በዚህም አለው መግቢያ መሰለኝ። ከዚህ በኋላ ይችኛውም ደግሞ ተጨምራልሻ፣ ስለዚህ ሁለቱ አንድ ላይ አንድ ላይ ኖሩኛል። እግዚአብሔር ያቺን ያቺን፣ አሁን ያቺ ነበረች መጀመሪያ የተሰጠችኝ። አሁን ይሄ ደባል ነበረ። ደባሉን አስለቅቀውልኝ እንግዲህ ሁለቱ ላይ እንዴት ነው ግን? እዛችሁ በአምላክ ቸርነት አንድ አልጋ ነው ያው ነገርኩ። እነዛ ሶፋዎች አሁን እነዛ ሲሄዱ ነው የሰጡኝ እንጂ የለም ነበረ። አልጋዋና በቃ ብፌ፣ ትንሿ ብፌለችም ብፌ ልችም እሱ ጋር ግን አይተዋል። ደቅኜ ነው ክረምት ላይ አሁን ባለፈው ሰኔ ከሰኔ ወር ላይ ነው የገባሁት። ገንጥ የዚህ ፊት ለፊት አሁን ክረምት እንዴት እንደምሆን እግዚአብሔር ይወቀው። አሁን ግራ ግብት ትሎኛል። እንግዲህ እናንተ የምታደርጉኝ አርጉኝ። የተከበራችሁ ወንድሞች ሴቶች፣ እናትና አባቶቻችን በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የምትኖርበት ቤት ቤት አይባልም እንደምታዩት ማለት ነው። እና እንደው ለጊዜው እንደው አድሰንላት ከልጇ ጋር ጥሩ የሆነ ቤት ውስጥ እንድትኖር እንድናደርጋት እን በጊዜ አጋጣሚ በእግዚአብሔር ስም አደራ እንላችኋለን። እጅግ በጣም ለኑሮ ምቹ ያልሆነ ቦታ ላይ ነው አሁን ቁሜ የማናገራችሁ። እንደውም ይሄ ትንሽ ይሻላል። እዛኛው ክፍል በደንብ እስቲ እናሳያችሁ። ይሄ ራሱ አሁን ላያችን ላይ ራሱ እንዳይስ ኮምፐርሳቶ ነው። ይሄ ኮምፐርሳቶ ነው። እዚህ ከልጅሽ ጋር ዜ ነበር። ይሄ ድንጋይ ነው። ቆጥ አለሁ አደለ? ቆጡ ላይ የውልክ ፍራሹ ከልጄ ጋር ነበር የምኖረው፣ ከልጄ ጋር ልጅ ጋር ነበር የምኖረው። ይኸው ክረምቱ ሲመጣ እላያችን ላይ እንደዚህ ናት፣ አልጋ ያለችባት አልጋ ላይ እንደዚህ ተኝተን ነው አጋጣሚ እንዳለ የወረደብን፣ እዛ ልጆች ጎረቤቶች የመጡ እንዳለ ጆሮዋ ላይ የምናምን ነገር አወጡላት። ፊት ለፊት ያለው ክፍት ስለነበር ዝም ብዬ ገባው። የተከበራችሁ ወንድሞች ቶች እናትና አባቶች፣ የምትችሉ ሰዎች የራሷ የባንክ አካውንት አለላቸው። ይሄ አንቺ ነው አይደል ገነት ጥላውን ረዳ ይላል። የምትችሉትን ያክል ብታግዟት ይህንን ቤት እኛ ማሳደስ እንችላለን ማለት ነው። በምትችሉት አቅም እንድታግዟት በእግዚአብሔር ስም አደራ እንላቸዋለን። ይሄ ቤት ተሰርቶ ደግሞ ተጠናቁ እንድንገናኝ እግዚአብሔር ይርዳን። ልጅሽንም እግዚአብሔር ያሳድገን፣ በርችልን፣ ጠንካራ ሁኚ። ስልክ ቁጥር አ አለኝ ስልክሽንም 0972 44 90 20። በጣም ጥሩ ሰላም ሺህ ብዛ። ይሄ ኮንቨርሳቶ ነው? አሁን ግራ ግብት ብሎኛል። እንግዲህ እናንተ የምታደርጉኝን አርጉ። እዚህ ነው የምትኖሪው የነበረው? አዎ። እዚህ ነው የምትኖሪው። እዚህ ስትኖሪ እንደ አሁን እንደ ሰማሁት ማለት ነው፣ ቤቱ ሲፈርስብሽ፣ እዚህ ፊት ለፊት የነበረ ያልተሰጠሽ የቀበሌ ቤት ሲጨንቅሽ ይዛ ገባሽ። ሰብሬ ገባሁኝ። አዎ። አሁን ደግሞ ያው ከዛ የግድ ህጋዊ ስላልሆነ መውጣት አለብሽ ተብሏል። አዎ። መውጣት አለብሽ። እዚህ ነው የግድ የምትኖሪው፣ እዚህ እንዳትኖሪ ደግሞ ይኸው። እንደዛ ከገባሁ ገና አመት ሊሆነኝ ነው። እሱንም ይሄ እዚህ እየኖርኩ ነበረ ግን እላፊ የሆነብኝ ዝናቡ ምኑ ምኑ እላችን ላይ ሲወርድ እኔ ችግር የለም እችለዋለሁ፣ ግን ህፃን ልጅ አይታታል። የስድስት ዐመት ልጅ ነው ያለችኝ። በዛላይ በሽተኛ ነኝ፣ እንደዚህ መሆኔ ፖዘቲቭ ነኝ፣ ግን እግዚአብሔር ይመስገን እሱም አለብኝ ብዬ እንትን አላልኩም፣ ግን እንደምታዩ ነው ዝናቡ፣ አየህ ሲፈርስ ጆሮዋ ላይ እራሱ ትል ምናምን ገብቶ እናዳነች ምናምን ይጠይቁ። ቀበሌ ነው እነሱ እንትን የሚሉት እነሱ ናቸው ያተረፉልኝ ልጄን። ራሱ አዳነች ማለት እዚህ አካባቢ ያሉ ሰው አለች፣ ፎቅ ላይ ነው የምትኖረው። ቀበሌ ነው የምትሰራው። ጎረቤት ኮሚቴ ናት። አልጋው እንደዚህ ነበረ የነበረው እና ባላሰምንበት ሰዓት ነው እንደዚህ በላያችን ላይ የፈረሰው እና እግዚአብሔር ይመስገን እነሱ አተረፉኝ። ይሄው አሁን ሳይፈቅዱልኝ እዛኛው ጋር ገባው። አሁን ያኛው ደግሞ የሚፈለግ ቤት ነው፣ ለሰው የተሰጠ ነው በአስቸኳይ መውጣት አለብሽ አሉ። ይሄንን እንኳን አዲሱልኝ ስላቸው አቅም የለንም አቅም የለንም፣ ቀበሌው አቅም የለውም አሉኝ። ምንም ነገር አቅም የለኝም እኔ። ይኸው እንደምታየት ነው። ሁለት ክፍል ነው። በዚህም አለው መግቢያ መሰለኝ። አዎ፣ ከዚህ በኋላ እቺኛውም ደግሞ ተጨምራልሻለሁ። አዎ፣ ሁለቱ አንድ ላይ አንድ ላይ ሆኖልኛል፣ እግዚአብሔር ይመስገን። ያቺን አሁን ያቺን ነበረች መጀመሪያ የተሰጠችኝ። አሁን እዚህ ደባል ነበረ፣ ደባሉን አስለቅቀውልኝ። እንግዲህ ሁለቱ ነበር ግን እዛች በአምላክ ቸርነት በአምላክ ቸርነት፣ አንድ አልጋ ነው ያው ነገርኩ። እነዛ ሶፋዎች አሁን እነዛ ሲሄዱ ነው የሰጡኝ እንጂ የለም ነበረ፣ አልጋዋና በቃ ብፌች፣ ትንሿ ብፌ የለችም። እሱ ጋር ግን አይተዋል። ደቅኜ ነው ክረምት ላይ አሁን ባለፈው ሰኔ ከሰኔ ወር ላይ ነው የገባሁት። ገንጥ የዚህ ፊት ለፊት አሁን ይሄን ክረምት እንዴት እንደመሆን እግዚአብሔር ይወቀው። አሁን ግራ ግብት ትብሎኛል። እንግዲህ እናንተ የምታረጉኝ አርጉኝ። የተከበራችሁ ወንድሞች ሴቶች፣ እናትና አባቶቻችን በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የምትኖርበት ቤት ቤት አይባልም እንደምታዩት ማለት ነው። እና እንደው ለጊዜው አድሰንላት ከልጇ ጋር ጥሩ የሆነ ቤት ውስጥ እንድትኖር እንድናደርጋት እንደ በጊዜ አጋጣሚ በእግዚአብሔር ስም አደራ እንላችኋለን። እጅግ በጣም ለኑሮ ምቹ ያልሆነ ቦታ ላይ ነው አሁን ቁሜ የማናገራችሁ። እንደሁም ይሄ ትንሽ ይሻላል። እዛኛው ክፍል በደንብ ስትል እናሳያችሁ። ይሄ ራሱ አሁን ላያችን ላይ ኮምፐርሳቶ ነው። እዚህ ከልጅሽ ጋር ነበር። ይሄ ድንጋይ ነው። ቆጣ ለሁ አይደለ? ቆጡ ላይ ይወልቅ ፍራሹ። ከልጄ ጋር እዚህ ነበር የምኖረው ከልጄ ጋር እዚህች ጋር ነበር የምኖረው። ክረምቱ ሲመጣ እላያችን ላይ እቺ ቱቹ ትልክ። እንደዚህ ናት አልጋ ያለችባት አልጋ ላይ እንደዚህ ተኝተን ነው አጋጣሚ እንዳለ የወረደብን። እዛ ልጅ ወሰል ልጅ ወጭ ጎረቤቶች የመጡ እንዳለ ጆሮዋ ላይ ምናምን ነገር አወጡላት። ፊት ለፊት ያለው ክፍት ስለነበር ዝም እየገባው የተከበራችሁ ወንድሞች ቶች እናትና አባቶች የምትችሉ ሰዎች የራሷ የባንክ አካውንት አለላቸው ያንቺ ነው አይደል ገነት ጥላሁን ረዳ ይላል የምትችሉትና ያክል ብታግዟት ይህንን ቤት እኛ ማሳደስ እንችላለን ማለት ነው በምትችሉት አቅም እንድታግዟት በእግዚአብሔር ስም አደራ እንላቸዋለን ይሄ ቤት ተሰርቶ ደግሞ ተጠናቋል እንድንገናኝ እግዚአብሔር ይርዳን። ልጅሽንም እግዚአብሔር ያሳድገልን። በርቺ፣ ልንሽ ጠንካራ ሁኚ። ስልክ ቁጥር ስልክሽንም ዘጠኝ ሰባ ሁለት አርባ አራት ዘጠና አንድ ሀያ። በጣም ጥሩ ሰላም ሺ ብዛ